በተያዘው በጀት ዓመት የሲዳማ ክልል ገቢዎች ባለሥልጣን ከመደበኛና ከማዘጋጃ ቤታዊ ገቢ 18.7 ቢሊዮን ብር ለመሰብሰብ አቅዶ እየሰራ ይገኛል። በዚህም በአራት ወራት ለመሰብሰብ ካቀደው 6.2 ቢሊዮን ብር ውስጥ 5.2 ቢሊዮን ብር በመሰብሰብ የእቅዱን 90 ከመቶ ለማሳካት ችሏል። ነገር ግን እቅዱ ሙሉ በሙሉ እንዳይሳካ በጉድለትነት የሚነሱ ጉዳዮች አሉ። እነዚህ ጉዳዮችን በተመለከተ የሲዳማ ክልል ገቢዎች ባለሥልጣን ዋና ዳይሬክተር አቶ ደምስቴ ሳቱ ይህንን ብለዋል። በ2022 ላይ 32 ቢሊዮን ብር ክልሉ መሰብሰብ ይችላል ላልጥናቱ ጥናቱ የጥናቱ ድራፍት ሰነዱ እንደማሳየው ማለት ነው። አሁን ላይ እኛ እንደ ክልል 18.7 ቢሊዮን ብር አቅደን የገቢ ስራውን እየሰራን ያለ ነው። የአራት ወሩን አፈጻጸም ወስደን ስንገመግም ወደ 700 የሚሆን ሚሊዮን መሰብሰብ አልቻልንም። የእቅዱን 90 ፐርሰንት መሰብሰብ ነው ቀሪው ደግሞ ስድስት ነጥብ ሁለት ቢሊዮን ብር እንሰበስባለን ብለን ወደ አምስት ነጥብ ሁለት ቢሊዮን ብር እንሰበሰብ ነው። ከሰባት መቶ ሚሊዮን ብር በላይ መሰብሰብ አልቻልንም። ምንድን ነው ላለመሰበሰባችን ጉለቱ ብለን ገምግመናል። ግምገማው እንደማሳየው በክልሉ ውስጥ የተለያዩ የገቢ አማራጮች አሉ። እነሱን መነሻ ተደርጎ ገቢ እየተሰበሰበ አይደለም። መፍትሄው ተፈልጎ ቲም ተደራጅቶ ከፍተኛ የመንግስት ባለሙያዎች ጉዳዩ የመለከታቸው አካላት ተቀናጅተው እንዲሰሩ ቡድን አደራጅተናል። የጥናት ስራ ተሰርተዋል። የበጀት አመቱ እቅድ እንዲሳካ በቀጣይ ክልሉ በ14 ጉዳዮች ጥናት በማድረግ የገቢ ግብር ማሻሻያን እየሰራ ይገኛል ያሉት አቶ ደምሴ፣ አራቱን ዞኖችና የሐዋሳ ከተማ አስተዳደር መድረኮች ተካሂደው ከተጠናቀቁ በኋላ አብዛሃኛው ማህበረሰብ የተስማማበት ሀሳብ ህግ ሆኖ ይጸድቃል ባይ ናቸው። በ14 አይተሞች ላይ ጥናት አድርገናል። ለምሳሌ አንዱ የማዘጋጃ ቤታዊ ገቢን በተመለከተ የከብት በረት ላይ ጥናት አድርገናል። ይሄ እንደ ድራፍት ቀርቦ ሰፊ ተጨማሪ ጥናትም ተደርጎ ዲስከሽን ከተደረገ በኋላ አሁን በስርኩላል ታርሞ ወደ ተግበራ መግባት ስላለበት ከመግባቱ በፊት ባለድርሻ አካላት፣ የህዝብ ተወካዮች፣ የየወረዳው አፈጉባኤ አባላት የወጣቶችና የሴቶች ተወካዮች ሌሎችም የመንግስት አካላት ባሉበት የንግዱን ማህበረሰብ ባካተተ መንገድ ዛሬ ላይ መድረክ አድርገናል። ይህንን መድረክ ስናደርግ በአራቱም ዞኖችና አዋሳ ከተማ አስተዳደርን ጨምሮ ነው የምናደርገው። የተደረጉ ማሻሻዎችን በዝርዝር አቅርበናል። የተነሱ ሀሳቦችን ወስደናል። የተነሱ ሀሳቦች ቢጨምር የሚል አብዛኛው ሀሳብ ነው የቀረበው። አራቱም ዞኖች መድረኮች መድረኮችና የአዋሳ ከተማም ተካሂደው ሲጠቃልል አብላጫው ማህበረሰብ የደገፈው ሀሳብ ህግ ሆኖ ወደታች ይወርዳል ማለት ነው። የደቡባዊ ሲዳማ ዞን ዋና አስተዳዳሪ አቶ መንገሻ ፊታሙ በመድረኩ የተነሱ የገቢ ማሻሻያ ሀሳቦች ጸድቀው ወደ ስራ ቢገቡ ለህዝባችን ጠቃሚ የሚሆኑ ጉዳዮች በመሆናቸው ተግባራዊ እንዲሆኑ በሙሉ ድምፅ ደግፈናቸዋል ብለዋል። እንደ ዞናችን ይሄን ስናይ ምርቱ ያለ ነው፣ አግሎቱ ያለ ነው። ለዚ ደግሞ የሚያስፈልገው ገቢ ለመሰብሰብ እና የቀረበው ደግሞ ትክክል መሆኑን ተወያይተን ከታች ወረዳ፣ ከተማ አስተዳደር የሚመጡ አካላት ሰዓት ከምክር ቤትም ጭምር መሪዎች አሉና እነሱም ጭምር አሳስቶበት ይሄ ድራብሮ ቢጸርቅና ወደ ትግበራ ቢገባ ለህዝባችን ጠቃሚ የሚሆን የገቢ አቅማችን አሳድጎ ለህዝባችን ደግሞ የሚሰጠው አገልግሎት ሞር የሚያሻሽል ስለሆነ ተግባራዊ የሚሆን የሚለው ነገር ነው የተስማመነውና፣ ይህን ስንተገብር ደግሞ ህዝባችን የተሻለ ጠቃሚ እንዲሆን የሚያደርግ መሆኑን ነው ያየ ነው።